12 ቀናት በተካሄደው የአሜሪካና የእስራኤል ጣምራ የኢራን ጦርነት አሜሪካና እስራኤል በአየር ላይ ውጊያ የበላይነቱን ይዘዋል ቢባልም፣ ኢራን ደግሞ በአየር መከላከያዋ ዘርፍ እንደ ትንኝ ረቀቁ የሚባላቸውን የእስራኤል ድሮኖች ሳይቀር እንዲሁም የሰው አልባ የጦር አውሮፕላኖችን አየር ላይ ሳሉ እንደ መረቅ እፍታ የተፈጨ እሳት ኩርሶ አድርጋ ጥቁር አመዳቸውም በሰማዩ ክፍል ላይ እንደ በጋጉም በትናቸዋለች ነው የተባለው። ኢራን በዚያ ከባዱ የእስራኤልና የአሜሪካ ኃይሎች የአየር ላይ ውጊያ፣ በተለይም የእስራኤሎችን ኤልቢት ሄርሚስ 900 መካከለኛ ርቀት የሰው አልባ የጦር አውሮፕላኖችን በጽናት ተከላክላቸዋለች። እኒያ የእስራኤሎቹ ኤልቢት ሄርሚስ 900 ኤሪያል ቪክልስ ይሏቸዋል እነርሱ በአማርኛው የሰው አልባ የጦር አውሮፕላኖች በአጭር ሲገለጡ ደግሞ ድሮን ይሏቸዋል። ሲበዛ አደገኛና መቅሰፍተኞች ናቸው። ይህ የእስራኤሉ ኤልቢት ሲስተም ሄርሚስ 900 በእብራይስጥ ወይም በሂብሩ ኮቻቭ፣ በአማርኛውም ኮኮብ የሚሉትን ድሮን በዓለም ላይ ከዚህ በፊት በስፋት ጥቅም ላይ ይውል የነበረውን ሄርሚስ 450 ተክቶ የመጣ ነው። ይሄው የእስራኤሉ ኤልቢት ሄርሚስ 900 በ30ሺ ጫማ ከፍታ ለ30 ሰዓታት የመብረሩ ነገር ፍጹም የተለየና ጠንካራ ያሰኘዋል። የርቀት ከፍታው ደግሞ 9100 ሜትር ወይም ደግሞ ሰማይ ጥግ ከምድር ከ9 ኪሎ ሜትር በላይ ተጠግቶ የትኛውንም አይነት የአየር ንብረት እየተሰነጣጠቀ አልፎ እንዲመታ የተሰጠውን ኢላማ በእሳት አበላው ምሽክሽክ አድርጎ አንጀት የሚያርስ ዱዳ ቁስ ነው ይሉታል። የሄድሚስ ግራና ቀኝ የተዘረጉት ክንፎቹ 15 ሜትር ርዝመት ያላቸው ሲሆን፣ አጠቃላይ ክብደቱም 97 ኪሎ ግራም የሚመዝን ነው። የድሮኑ የጭነት ክብደት ደግሞ 300 ኪሎ ግራም ሲሆን ያንን ያህል የቦምብ አረርና አሲድ በከርሷ ጭቆ የሚበረው ኢስራኤሉ ድሮን በዚያ የ12ቱ ቀናት የኢራንና እስራኤል ጦርነት ከጥቅም ላይ ውሎ ኢራንን አበሰዋን ያስቆጠረ ከኢላማ ሲያስገቡት የአየር ላይ ተልባና ሳሙና እየሆነ ከኢላማ ቀርቶ ከራዳር እይታ እንደ ጉም እየታበሰ እየጠፋ ነገር ግን እሳት ሲደፋ መክረሙን ዘገባዎች ያሳያሉ። ይሁንና ኢራን በጦር መሳሪያ ዘርፏ የተራቀቀ ጥበቧን መላበሳዋን ባሳየችበት በዚሁ ሁ የ12 ቀናት የኢራንና እስራኤል ጦርነት በአውሮፓውያኑ ልክ ሰኔ 18 ቀን ያንን ማዕተኛ የእስራኤልን ድሮን ከሰማይ ሆር ሲታከክ በረቀቁት ሚሳኤሎቿ እይታዋ ገብቶ ሶስቱን ቀንድ ባመጣሏና ማጋየቷ ነው የተገለጠው። ኢራን በዚህ 12ቱ ቀን ከባድ ጦርነት ሶስት የእስራኤልን ሄርሚስ 900 ድሮን መታ ማጋየቷ ከልዩ ጀብደኝነትም እንድትጻፍ አድርጎታል። ይሄው የእስራኤሉ ሄርሚስ 900 ድሮን ከሚታጠቃቸው የጦር መሳሪያ አይነቶች መርዘኛና መዘኛ የሚባልላቸውን ሚኮሊት ግላይድ ቦምብ የሚባለውንና አራት የራፋኤል ስፓይክ ጸረ ታንክ ሚሳኤሎችን ታጥቆ የእሳትና አሲድ ዶፍ የሚያዘም በመሆኑ የጦር መሳሪያ ጠበብቶቹ በጥልቅ አድናቆት ይገልጡታል። እነዚያን ሞገደኛና ማዕተኛ እስራኤሎችን የሄርሚዝ 900 ድሮንን እንደ እሳት ራት እያራገፈ ያወረዳቸው ደግሞ ኢራን በአዲስ መልክ የተጠበበችበት የማጂድ አየር መከላከያ ነው። የኢራን የኒውክሌር ማብለያ ጣቢያዎች ግን በእስራኤል ቀርቶ በአሜሪካ ትምከተኛ የቢሁለቶቹ የባንከር ባስተር ቦምቦችም እንዳልተቀመሰ የተጣረሱ መረጃዎች ዛሬም እየወጡበት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይከካ ተቦካ በሆኑ መግለጫቸው የኢራን የኒውክሌር ማብለያዎች በሙሉ አውድመናቸዋል ሲሉ የተመጻደቁበት መግለጫቸው ዛሬም ከገዛ ሀገራቸው ፖለቲከኞቹና የደህንነት አካላት ቁጣ፣ ቁጭትና ውዝግብ አስነስቶባቸዋል ነው የሚባለው። ትራምፕ አሜሪካ ፈርስት የሚለው መፈክራቸውንም ለእስራኤል በወገነው የኢራን የኒውክሌር ማብላያ ጣቢያዎች ባወደመው ስሌታቸውና እርምጃቸው ገልጠው አሳይተዋል ይሏቸዋል። የጀርመኗ መራሂ መንግስት ፍሬድሪክ ሜርዝ በበኩላቸው እንዲህ የሚል አቋማቸውን ያሳያሉ። ኢራን የእስራኤል ችግር አይደለችም። ኢራን በኒኩሌር ጦር መሳሪያዋ ችግር የምትፈጥር ከሆንም ለመላው ዓለም በብዙ መቶ ሚሊዮን ለሚቆጠሩ ሰዎች ነው። ዛሬ ታዲያ አሉ ሜርዝ፣ ዛሬ ታዲያ እስራኤል በተናጠል የጀመረችው የኢራን የኒኩሌር ፕሮግራም ማውደም አሉ፣ በቋንቋቸው ዘ ደርቲ ወርክ እስራኤል ኢዝ ዱይንግ ፎር ኦል ኦፍ አስ ነ ያሉት ሰውየው እኒያ ቁመ ተመልሎ የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ ከመሃል አናታቸው የተገለጠና ጸጉሩ የሸሸውን የራስ ቅላቸውን እየደባበሱ እስራኤል አሜሪካንን ገፍታና ስባ ከእሳቱ ረመጥ ታለችም ነው ያሉት። በኢራን የኒውክሌር ጣቢያዎች ላይ በተፈጸመው ጥቃት አሜሪካ በተራቀቁ የጦር መሳሪያዎቿ ጣጣውን ቶሎ ባትጨርሰው ኖሮ የእስራኤል መዘዝ የማታ ቁራሻን ሆኖ ከመንካቱ የማነካካቱ ዳፋው ይተርፈን ነበር ሲሉ ነው የገለጡት። ትራምፕ አሜሪካ ፈርስት በሚለው መመሪያቸው የሀገራቸውን ከፍታ አሳዩ እንጂ ጦርነትን አስወግዳለሁ አሏሉም ይሏቸዋል። እስራኤልን አሜሪካና የምዕራቡን ዓለም ስልጣኔ ለማጥፋት ሲምሉና ሲገዘቱ ነበር የሚባልላቸው የኢራን መንፈሳዊ መሪ አያቶላ አሊሴድ ካሚኔ። ሀገራቸው እንኳንስ በዚህ መጠንና ልክ ጥቃት ተፈጽሞባት ቀርቶ ጥቂት ትንኮሳ እንኳ ቢፈጸምባቸው በቀጥታ ድፍን የመካከለኛው ምስራቅ ቀጠና ምድር ተያይዞ በእሳት ዶፍና ጎርፍ የመበላቱ ነገር በብዙዎቹ ዘንድ ሲፈራና ሲተነበይ የቆየ ጉዳይ ነው። ከዚያም ውጪ የመለኮሻ ምድጃ ይሆናል ሲባል እንደነበርም አይዘነጋም። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔ እስራኤልን ከምድረገጽ አሊያም ከዓለም ካርታ የሚያጠፉበት የሰዓት ላጲሳቸውን ማሰናዳታቸውን ደጋግሞ ሲገልጡ እንደነበር አይዘነጋም። ያንን ሲሉና ሲያሰሉ የቆዩት ካሜኔ ግን ሀገራቸውን ከመጀመሪያው የሰኔ 13 ቀን ጥቃት ማልታደጓትም ወዲያም እነዛን የመሳሰሉ አስፈሪና መመኪያ ከፍተኛ የጦር መሪዎችን የኒውክሌር መሳሪያ ጠበብቶችም በአሳዛኝና አስደንጋጭ ሁኔታ ኢራን ማጣቷ ጸጸቱ ለድፍን ዓለም የተረፈ ጉዳይ ነው። ኢራን በመላው ዓለም ስጋት ትሆናለች በሚል ከምትጠለጠልባቸው መንስኤዎች መካከል የጋዛ ሰርጦ ሐማስ እንደ አውሮፓውያኑ አቋጠር በ2023 ጥቅምት 7 በፈጸመው የእስራኤል ጥቃት ከ1200 በላይ ሰዎችን ገድሎ ከ251 በላይ ሰዎችን አግቶ መውሰዱ ሲገለጥና በኢራኑ እንደሚረዳ መነገሩ ሲሆን ሐማስ በወቅቱ ያገታቸው ሰዎች ደግሞ ከ40 ሀገራት በላይ ዜጎች መሆናቸው ልብ ይለዋል። ኢራን የኒውክሊየር አረር የታጨቀችባቸው ሚሳኤሎች መስራቷ ሲነገር በአውሮፓ አህጉር የኔቶን አባል ሀገራት ለማጥቃት ያስችላታል ነው የሚባለው። በኢራንና በእስራኤል መካከል በ12 ቀናት በተካሄደው ከባድ ጦርነት እስራኤል በኢራን ጥቃት የሶስት ቢሊዮን ዶላር ውድመት እንዳጋጠማት ነው የገለጠችው። በሁለቱ ቀጠናዊ ባላንጣ ሀገራት መካከል በተካሄደው ከባድ ጦርነት በሺህ የሚቆጠሩ ሰዎች ህይወታቸው ተቀጥፏል። በብዙ ሺህ የሚቆጠሩ ሰዎችም በጽኑ ቆስለዋል። ሰሞኑን ተሰውረዋል፣ ጠፍተዋል በሚል ለድፍን ዓለም የዜና ሽፋን ርዕስ የነበሩት የኢራኑ መንፈሳዊ መሪ አያቶላ አሊሰይድ ካሜኔም ከተሰወሩበት ብቅ ብለው ኢራናዊያኑን አለዚህ ታላቅ ድል አበቃችሁ ብለዋቸዋል። ካሚኔ በንግግራቸው ሀገራቸው በእስራኤልና በአሜሪካ ላይ ከፍተኛ ድል ተቀዳጅታለች ነው ያሉት። ኢራን በኒውክሌር ማብላያ ጣቢያዎቿ ያብላላችው ዩራኒየም የኒውክሌር ቦምብ ለመስራት አቀርቧት እንደነበረም ነው የተገለጠው። ኢራንና በእስራኤል መካከል የተደረገው ጦርነት በ12 ቀናት ብቻ ያበቃ ይሆን ወይስ የሶስተኛውን አለም ጦርነት መለኮሻ ይሆን? ዛሬም ምላሽ አላገኝና የመንግስታትን ልብ በፍርሃት እረፍት የነሳ ጉዳይ ሆኗል። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኒ መካከለኛው ምስራቅ ቀጠና ምድር ያሉትን የአሜሪካ የጦር ማዘዣዎች በቦምብ እንደሚያደባዩቸው ዛሬም አስጠንቅቀዋል። ከባለፈው እሁድ ሌሊት የአሜሪካ ጥቃት በኋላ ለመጀመሪያ ጊዜ የተገለጡት የኢራን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ አገራቸው አሜሪካንን በጥፊ እስራኤልን በቡጢ ዘርራ ድል አድርጋለች። ኢራን በኳታር የሚገኘውን የአሜሪካ የጦር ማዘዣ ሰፈር፣ የአልሁዴይድን የአየር ኃይል ደብዛውን አጥፍተዋለች ነው ያሉት። የኢራን መንፈሳዊ መሪ በኳታር አልሁዴይድ የአሜሪካ አየር ኃይል ማዘዣ ላይ ከባድ ዓመት ማስመዝገባቸውን ሲገልጡ አሜሪካ በበኩሏ በጠሩ ኃይሏ ታሪክ አድርጋው ቀርቶ አስባው የማታውቀውን የፓትሪዮት ሚሳኤሎቿን መተኮሷ ነው የተሰማው። በዚያ ከኢራን ጥቃት ለመከላከል በአሜሪካ በተወሰደባት የፓትሪዮት ሚሳኤል ተኩስ ታዲያ አሜሪካ በታሪኳ ያንን ማድረጓ የገለጡት የአሜሪካው አየር ኃይል ዋና አዛዥ ጀኔራል ዳን ኬይን ናቸው። ሳያሽ የበላ ዝንጀሮ ሲስል ያመሻል ይሏል ኢትዮጵያውያን አበው